ፈረንጇን ቦሳችንን የአራዳ ቋንቋ እንጠይቃታለን። ምን ያህል የአራዳ ቋንቋዎችን ትችላለች የሚለውን አብረን የምናይ ይሆናል ማለት ነው። የመጀመሪያው የአራዳ ቋንቋችን ስታይል፣ ፖሸርኩት፣ ሻጥኩት፣ ወረበ፣ ኢየሱስም፣ ቡሌ፣ ሽሮ ምግብ፣ አመድ፣ መቶ ብር ድማ፣ ሁለት መቶ ድማ አስር ነው? አይደለ? አምስት? አይደለ? ሁለት መቶ አይደለ? አምስት መቶ አይደለ? ገንዘብ አይደለም፣ ነው በጣም ነው እንደ አራዳ። ሰላም ሰላም፣ ወደ ዩቲዩብ ቻናል ቤት ሰዎች እንዴት ናችሁ? እኛ ደህና ነን፣ በጣም ደህና ነን። እንግዲህ ከአንድ ወር ቆይታ በኋላ ወደ ዩቲዩብ ተመልሰናል። ከዩቲዩብም ለመጥፋት ምክንያት የሆነችን ይቺ ፈረንጅ ነች። በጣም በጣም አስቸገረች። በጣም አስቸጋሪ ልጅ ነች አንድ ሁለት ሶስት አራት ጊዜ ነግራችሁ ቀልድ ምስሏችሁ ነበረ ግን አስቸጋሪ ሰው ነች እና ከአንድ ወር በኋላ ወደ ዩቲዩብ ተመልሰናል አልጋ ባልጋ የለም በሷ ምክንያት ነው ለማለት ነው አይደል ተመልሻለሁ ጋይስ የጠፋነው በማን ምክንያት ነው ባን በሷ ምክንያት ነው እኔ ስራዬ ነው። ቤተሰቦች ከእናንተ ስለይ ሁላ በህልሜ ትመጣላችሁ። አምሳ ዘጠኝ ሺህ ሰው ነው በጭንቅላት የሚመጣው። ማታ ማታ እናንተን እያሰብኩ ነው የምተኛው። ለማንኛውም እንዴት ናችሁ? አለን እንግዲህ። ከዚህ በኋላ ደግሞ አንጠፋም። ከጠፋን በእሷ ምክንያት ነው ብያችኋለሁ። አሁን ስንመጣ ማይክ ምናምን ይዘን ነው የመጣው ለማንኛውም የዛሬው ፕሮግራማችን ምንድን ነው መሰላችሁ? ብዙ ጊዜ ውጭ ሀገር ፈረንጅ ምናን አራዳ የለም ይባላል። ና የፈረንጅ አራዳ መኖር አለ መኖሩን ዛሬ በሲንዲ ልንሞክር ነው። እና ምንድን ነው መሰላችሁ የዛሬው ፕሮግራማችን። ሲንዲ አራዳ ነሽ አይደለሽም? ነይ አራዳ ነሽ? በጣም ነው በጣም ነው። እንደ አራዳ ዛሬ ፈረንጇን ቦሳችንን የአራዳ ቋንቋ እንጠይቃታለን ምን ያህል የአራዳ ቋንቋዎችን ትችላለች የሚለውን አብረን የምናየው ይሆናል ማለት ነው እንግዲህ አራዳ ነኝ ብላለች እዚሁ አዲስ አበባ ነው ተወልዳ ያደገችው አይደል አዲስ አበባ ነው የተወለደችው ስለዚህ እንግዲህ እንደ ማንኛውም ኢትዮጵያዊ የምታውቂያቸው አንዳንድ ሲያልፉ እንኳ የምትሰሚያቸው አንዳንድ የአራዳ ቋንቋዎች ይኖራሉ ጠይቅ ጠይቅሻለሁ ወደ አርባ ምናምን የአራዳ ቋንቋዎች አዘጋጅቻለሁ ታዲያ ምንድነው ሽልማት ስ አርባውንም ከመለሽ አራት ሺ ብር ሰጥሻለሁ አርቦንም ከመል ምንም አንድ ጥያቄ ከሳች ላይ አይመለከተኝ። በቃ እኔ አሁን እንዳትመልሽ የቻልኩትን ለማድረግ ነው። አሁን እዚህ ጋር ገብቶሻል አይደል? እንዳ ገንዘቡ አርባ ጥያቄ ነው። አርባ ጥያቄ ነው። ሶስት ሶስት ፊደል ቢሆኑ ነው። አዎ አዎ፣ በጣም ቀላል ቀላል ጥያቄዎች ነው። ቲክቶክ ላይ ሰፈር ውስጥ ምናምን ሰማቸው አራዳ ቋንቋዎች ናቸው። እነሱን ጠይቅሻለሁ ሁሉንም መመለስ ከቻለሽ? ስንት ጊዜ ይፈጀብ ግን ይሄን አርባ ጥያቄ ለምን? ሁሉ በስም አንቦድ፣ እኔ ቲክቶክ ስክሮል ሳደርግ ዱርዮች ቲክቶክ አካውንት ውስጥ እየገቡ ምንድን ነው የሚሉት ምናምን ነገር እና ነኝ ቻ ቻ። ለማንኛውም አርባ አዘጋጅተናል። አርባዎቹንም የአራዳ ቋንቋዎች መመለስ ከቻለች አራት ሽብርት አሸንፋለች። ደግሞ ግማሽ መመለስ ከቻለች አስተያየት አድርገን ምንም አንሸልማት እንትላለ። ለማንኛውም ወደ ጥያቄዎች እንግባ። የመጀመሪያው የአራዳ ቋንቋችን ዝርያ ነው። ዝርያ የኔ ማለት ነው ዝርያ ምን ማለት ነው? ዝርያ ጋይስ ዝርያ እ አንቺ ዝርያ እ አንቺ ደህና ነሽ እ ዝርያ ምን ማለት ነው እንዳልኩ እ የኔ ቀርበሻል እኮ ከቀረብኩኝ፣ አግዘኛ አንተ። አይ እሺ፣ ላግዛ። የመጀመሪያ ጥያቄ ስለሆነ ዝርያ ማለት ቤተሰብ እንደማለት ነው። ዝርያ በቃ አንድ መልሳለች። ሁለተኛው ምን? ፈረንጅ አራዳ ነው።

የአራዳ ቋንቋ እያልኳት ዱነግ ምግብ ወማይጋድን ችንድ ችንድ ምንድን ነው ችንድ አላውቀውም ለመጀመሪያ ጊዜ ነው የሚሰማው እግዚአብሔርን ከባሌ ጋር በግልባጭ ነው የምናወራው አብዛኛው ችንድ ማለት ድንች ማለት ነው ስለዚህ ዱነግ ማለት ዱርዬ ነፃ አውጪ ግንባር ማለት ነው። አው ኮይ መላ። እስካሁን አንድ ነው የተሳሳተችው። ገንዘብ መላ። እሺ ገንዘብ እሺ። ወይዬ በይኝ። አቤት በይኝ። በትበት በትበት አላፊ ላይ እንትን በት በት ስራ መስራት ነው አይ ልጅ አይ ይህቺ ልጅ እስታይል ይመችሽ ይመችሽ አራዳ ልጅ ፖሸርኩት እንትን ሸጥኩት ወራ ኢየሱስ ወራ ወገን እሺ ይቻምሽ ይመችሽ መላ እንዴ ይዋሉ እንዴ መላ ተደገመሽ ጃዋል ስልክ

ከሰፈር ሰፈር ባይዘው የአራዳ ቋንቋ በራሱ ከሰፈር ሰፈር ይለያያል። ታውቂያለሽ፣ ይለያያል ሳይሆን የሆነ በቃ አንድ ሰፈር የራሱን ይፈጥራል። አንድ ሰፈር የራሱን ይፈጥራል ምናምን ነገር አይነት ነገርም አይነት ባህሪ አለው። እሺ፣ ከቻሳ ባቢላን፣ አረባክሽ፣ ወራ ባስማ፣ ባቢላን አታቂም? ወራ ባቢላን ፖሊስ ነው። ሂጅ፣ እውነት ዛ ነው የማውቀው። ዛፓም ይባላል ባቢላን ፖሊስ ይባላል። እንግዲህ ቦዛ ቦዛ ወይዬ፣ ቦስ ነዋ። አታቂ ቦዛ ቦዛ። ለማንኛውም ጠላ ነው የምር እሺ። እንትን አቼ አቺ ቱ አቺ አላውቅም አቻ ጠጅ አሳ ሴሎ ጠላ አቺ እቺ ፍሙ ፍሙ ንጥበስ ምናምን ይባላል።

አይደለም እንትን ነው፣ አለው ገንዘብ አይደለም። የቻይና ሚድዮ ማርያም አቤኔዘር ነኝ። ቪዲዮውን ላይክ ቪዲዮ ላይክ በማድረግ ጀምሩ። ባይዘው በጣም ብዙ ሰዎች ላይክ የማታደርጉት ነገር አለ። ላይክ አድርጋችሁ ጀምሩ፣ ኮመንት አርጉ። እኛ እንወዳችሁ። ቪዲዮአችን ቫይራል ከወጣ ታውቃላችሁ፣ ዩና ወደ እናንተ ቶሎ ቶሎ ይመጣል። ሞቲቫችን ራሱ ይጨምራል። ኦፍ ኮርስ ኦፍ ኮርስ፣ ሰብስክራይብ አርጉ፣ ላይክ አርጉ፣ ሼር አርጉ። እኛ ወደ ቀጣይ ጥያቄ እናልፋለን። እሺ እሺ። ፈውስ እሺ። ምግብ ነው? አሹ መንጩ። አ አምጩ አምጩ። የትንፍጪው ነው። ዱቄቱን አምጪው፣ መንጩ አታቂ የምርሽ ነው? መንጩ ማለት ሌባ ነው፣ መቀማት። ሌባ ወይ መቀማት። ጩባ ቢላ ያ? እንትን ጩቤ ምን? አይደለም ጩባ

ዴጅ ደግሞ አንድ ዳገት በስ ሸኖት ቤት ብርቄ ምንድን ነው? ብርቄ ምንድን ነው? አገምቹ ማገምቱት ማጠብቁት አ እንዴ ብርቄ ሽሮ ሽሮ መቼ ነው ደግሞ ለኢትዮጵያ ህዝብ ብርቆ ነው የሚያውቀው ብርቄ የሚባል እኔ የሰው ስም ነው የማውቀው እኔ ብርቄ የአራዳ ቋንቋ ሰምቼው አላውቅም እኔም ባይ ዘ ወይ ለአንቺ እንትን ስል ነው እ ብዙ ነገር ያየሁት ባይ ዘ ወይ እሱም እኮ አያውቅም እኮ እኔ እንደውም አውቃለሁ አንቺ በጣም ዱርዬ ነች አራዳ ነች ለማንኛውም ብርቄ ስጋ ወጥ ነው ደርሰሻል እኮ ግን አሁን ሸቤ እንትን እስር ቤት ደቀሰ ሞተ፣ ቁጭ አለ። ደቀሰ ሞተ ነው? ዴጋይስ ደቀሰ ይባላል። አረ እንደቅስ ነው። አረ አጀለስኩ። ደቀሰ እሺ። እንደቅስ ምናን ነገር ሲባል እሱ እንቀመጥ ነው። አይ አይ አይ፣ አባቦሳ ምን ማለት ነው? ግን እኔ እንጃ፣ አፌ ላይ መጥቶ ነው። እንግዲህ ሌላ ትርጉም ካለው አላውቅም። ጋይስ፣ እሺ። ቀበሮ ቀበሮ። አይ የሆነ ነገር አለው ግን፣ ቀበሮ የሆነ መላ ነው

ቸከስ ማለት ነው። ቀበሩ ማለት ቸከስ አትለኝ። ቸከስማ ቺክ ነው። እሺ፣ እንትን አበደሽ ነች። ቻይነኛ፣ ቻይነኛ አይናማ ቻይነኛ ማለት አሽሙር ማለት ነው። አረ፣ ምን አንቺ ጭራሽ አልሰማችሁም? ይሄ የቻይና ቋንቋ የምታመጣቸውን ጭራሽ ሰምቻችሁ ቹንግ ቻንግ ይልብኛል። እሺ ላቦሮ እንትና ሊባ አይ ስቴፓ እ እኔ እግዚአብሔር አሁን ስቴፓ አላቆም ነበረ። አንተ ነው የማታውቀው። አ መሽረፈት እሺ ሹፍ ሹፍ እ ይሸክካል ያስጠላል። እሺ፣ ተላላጠች ተሟዘዘች እ ተቀራረ ይቀራረባል። ተላላጠች ተሟዘዘች የሆነ ምንድነው ናቀች ጎረረች ማለት ነው። የመጨረሻው ጥያቄ ነው። የመጨረሻው ጥያቄ ነው። መቀከር መቀከር መቀቀር፣ መቀቀር፣ መቀቀር። ቀከረ ሲባል ጨከነ። መቀቀር ክፉ። እቺን ዝም ብላ እንደዚህ ይዤ ልጠይቃት። መቀቀር፣ መቀቀር፣ ለማንኛው መደበቅ ማለት ነው። መቀርቀር አትለኝም ታዲያ? አዎ፣ መቀርቀርም ይባላል። ለማንኛውም ለማንኛው ቢያንስ 28 ምናምን 27 መልሰሻል። በስ ቤት ቤት አድርገሽ ነው ሰላሳ የደረሽው እሺ፣ አሁን የመጨረሻ እንትን ማለት ነው። አሁን በስ ትክክል። አሁን እንደ አንድ የሰፈር ዱርዬ ማለት ነው። እኔን መፍለጥ ከቻልሽ ይህን መቶ ወር እሰጥሻለሁ አራት ሺህ ብር ማተበለ አርባ ነበር አልኩሽ፣ 30 መልሰሻል ለ ብር ሰጥሻለሁ ከዚህ ላይ ግን እንደ እንደ እኔን በት በት ብለሽ መቶ ብር መቀፈል ከቻልሽ ዩካን ካን ወይ ደግሞ እኔ መቶ ብር እኔ አንተ ቆይ አገባቢ ላስተካክላ። እሱ ጋር ቁጭ ብለሻል፣ ስልክ እየጎረጎርሽ ነው እንግዲህ። አይ አረ እባክህ ልቀም። ተይ ልትሄድ። ስልክ እየጎረጎርሽ ነው። ከዚህ ጋር ነው መጣው። እኔ ቀስ ብዬ ማለት ነው። እህ ማማዬ፣ እዚህ ሰፈር ነሽ እንዴ? አረ ደሞ እኔ ነው። ጀቧሉ ያበደ ነው። አረ እናቴ፣ ይተው። አንዴ ታስደውኛለሽ። አታስደውኝም። እ ደሞ ባለ ሶስት ካሜራ ነው። አይፖድ ነው እንዴ? አይደለም፣ ምንድን ነው ሳምሰንግን አይ ይሁንሽ፣ ግን የሆነ ነገር ወይ ይበኛ በጣም

የጸጉር መጠቅለል አለ። የአንተ አፍ ደረቅ ነው። የነዛ ለስላሳ ነ እንዴ? ኧረ ማማ ምን ሸይ ነው እዚህ ጋር ደፍሮኝ። አይ ለማንኛውም ሰማንያ ፐርሰንት አራዳ ነች። ሀያ ፐርሰንት አራዳ ነቷን ወደኋላ መለስ ያደርገው ምንድ ነው? ቋጣሪ ነው። የመጨረሻው ቋጣሪ ማርያም፣ እንደሱ ቋጣሪ የለም አት ጌታ ሆይ፣ በመዳና የፈረንጅ ቋጣሪ የቻይና ቪዲዮ። አይ ማንኛውም 80% አራዳ ነች 20% እሺ ብር እናት የተሞተ እቻምሽ እናንተ ደግሞ እን ዩቲዩብ ቻናል ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳደረሱ ለእናንተ ስንል ነው እዚህ ጋር ፀሐይ ላይ ቁጭ ይለው እግዚአብሔር በጣም ኃይለኛ ፀሐይ ነው ያለው ግን ከእናንተ አይበልጥም ብለን እዚህ ጋር በቃ ቤተሰቦቻችን አንድ ወር ሙሉ ጠፍተን ደግሞ ፀሐይ ነው ብንል ስናፈር ምንም ፌር አይደለም ብለን ፀሐይ ላይ ቁጭ ብለን እያወራን ያለ ነው። ለማንኛውም ይሄን ቪዲዮ ላይክ፣ ሀሳብ አስተታችሁን ኮመንት ላይ በቀጣይ ምን አይነት ቪዲዮ እንድትሰራላችሁ እንደምትፈልጉ ኮመንት ላይ ይጻፉልን። እኛ ተመልሰናል። ከዚህ በኋላ በሳምንት ሶስት ቪዲዮ ወደ እናንተ ለማድረስ እንሞክራለን። እንወዳችኋለን፣ እናከብራችኋለን። ሰብስክራይብ ይመቻችሁ። እንወዳችኋለን።